ሲሳሳሙ አለ አሉ። ቪዲዮ ቤተሰብ ከንፈር ለከንፈር የተሳሳሙ አብርሽና ነፂት ሲሳሳሙ የነበረው ቪዲዮ ማንጋ አለ ቤተሰብ። ጉድ ጉድ ጉድ ምትሉ፣ ጉድ ነው የምትሉት፣ ቤተሰብ ጉድ ነው የምትሉት። የዛሬ ወሬ ተው፣ የዛሬ ደረሰኝ መረጃ በጣም በቃ። እኔ እንጃ። አብርሽና ሩታ አሁንም ቢጠነቀቁ ይሻላቸዋል። አሁንም እራሳቸውን ቢቆጠቡ ይሻላቸዋል። አብርሽም እዛ መሄድ የለበትም በቃ እዛ መሄድ የለበትም። አገሩ መሄድ የለበትም። እውነቴን ነው የምናገሩ። እቺ ልጅ አሉ ገንዘብ ተከፍሏት፣ ገንዘብ ተከፍሏል ነገር እየተሰራ ያለው ልጅቷ ገንዘብ ተቀብላለች። ልንገራችሁ፣ አሁን ምንድነው ሀሳባቸው መሰላችሁ? አብርሽ ከዚህ ሲሄድ ሩታን ለማጥቃት ነው ሐሳባቸው። እናንተ አልገባቸውም። ምን አብርሽና እነሩታ አልገባቸውም። አብርሽ ደግሞ ተነስቼ ሄዳለሁ ይላል። እንዴት ነው በባዶ ቤት ሩታን ጥሏት የሚሄደው ቤተሰብ እንዴት ነው ባዶ ወደ ጥሏት የሚሄደሩታል? እቺ ልጅ ብር ተከፍላታል። እዚህ መጥተው የሆነ ነገር ቢያረቋት እሳ፣ ቢያጠቋት እሳ። ይሄ ማሰብ የለበትም እንዴ አብርሽ፣ እንዴ ቤተሰብ። ሰበ በከባዱ ነው የመጣችሁ፣ ልጅቷ በከባዱ ነው የመጣችሁ። እኔ እያንዳንዷ መረጃ አወጣታለሁ፣ ቤተሰብ አወጣዋለሁ። እውነቴን ነው የምናገረው። አሁን እቺ እንደታመመች ና አወዳደቋ ራሴን በቃ እንትን ዛቻ እየደረሰብኝ ነው ምናምን የምትሉ ነገር ሁሉ እያስመሰለች ነው። ቤተሰብ እያስመሰለች ነው። እሷ የመጣችው ለአብርሽም አይደለም። አብርሽንም ልትበቀባለም እሷ የመጣችው እሩታ ልትበቀን ነው። ቤተሰብ እሩታ እርጉዝ ስለሆነች እርግዝና ልትበቀ ነው ቤተሰብ። እውነቴን ነው የምናገረው። በጣም ከባድ ነገር ማድረግ ነው የሚፈልጉት። እሱ ጥሏት ሲሄድ እነሱ እዚህ ሆን ነገር ሊያደርጓት ፈልጎ ነው ግን ማንም የገባው ሰው የለም። ታያላችሁ ይሄ ነገር ደግሞ ካልተፈጸመ አሁን ምንድን መሰላችሁ፣ አብርሽ ተነስቶ እዛም ሄደው አያስፈልግም በቃ እንኳንም እንትን አስቀረው። እውነቴን ነው የምናገር በጣም ከባድ ነገር ነው የሚፈጠረው ቤተሰብ እኔ እኔ በጣም ነው የገረመኝ። ሰው እንዴት ነው ለሰው መጥፎ ነገር አስቦ የሚመጣው? ግን ምንድን ነው ሰው ያለፈ ታሪክ ይዛ መጥታ ያለፈ አዎ አሪፍ ላይፍ ነበራቸው። ጥሩ ነገር ነበራቸው። ቀለበት እስከ ማሰር ደረሰ፣ ሁሉ ነገር አድርጓል። የመጀመሪያውም ፍቅሩ ነች፣ ይወዳት ነበረ። በቃ ጊዜው ሲያልፍ ሩታን አገኘ፣ ከሩታ ጋር ሆነ። አሁን ያ ሁሉ ነገር አልፎ መጥቶ እዚህ ጋራ እሷን መበጥበጡ አብርሽ መበጥበጡ ምን ይሰራል? አሁን አብርሽ እና ሩታ እንዲጣሉ ነው የሆነ ነገር የተደረገ ያለው። አሁንም አብርሽ እና ሩታ ሊስማሙ አልቻሉም። ሩታ ደግሞ እርጉዝ ነች። በእርግዝናዋ ላይ በጣም ትናገራለች፣ እንትን በቃ ገፍታ ነው በቃ የምትናገረው። ለፅንሱ ደግሞ ጥሩ አይደለም እንደዚህ ገፍቶ መናገር ራሱ። በጣም ነው የምትናገ በጣም ነው የምትጮ ጥሩ አይደለም ለእሷ ራሱ እና አብርሽ ደግሞ እሷ እንድትጮህ ማድረግ የለብህም። ለምን እሷ እንድትናገር ለምን እሷ እንድትናደር ታደርጋለህ? በቃ ያለፈ ታሪክ ከሆነ አንተ በራስህ የምትተማመን ከሆነ ሩታን ክሩታውን ካሁን ሩታን ይዘ ካላናገርካት፣ ምን አስፈራ ምን አስፈራክ? በቃ ማትፈራ ነገር ከሆነ ዝም ማለት ነው ያለብህ። ምንም ነገር ቢፈጠር ሊድ ማለት የለብህም። አንድ ሴት እርጉሴት ጥሎ ሰው እንዴት ነው ተነስቶ የሚሄዱ? ሻንጣውን ይዞ ለማን ትተሃት ነው የምትሄዱ? ለምሳሌ ሩታ ማን ነለት ካንተ ውጭ እዚህ እኔ በጣም የሚገርመኝ ነገር ይሄ ነገር ነው። አብርሽና የምታደርገውን ነገር ብታችላል። እቺ ልጅ አሁን ሁሉ ነገሩ፣ ይሄ ሁሉ ነገር የመጣው ለሩታ ነው። ይሄ ሁሉ ነገር የተደረገ ያለው ለሩታ ነው በቃ ለሩታን እየተደረገ ያለው ስለዚህ ሩታ መጠንቀቅ ነው ያለባት፣ መጠንቀቅ ነው ያለባት ስትናገር፣ ምስትልም መጠንቀቅ አለባት። ሁለቴን ነው የምናገሩ፣ እና ይሄ ከባድ ነገር ነው። በከባዱን የመጣችው ልጅቷ አደገኛ፣ ብር ነው የተከፈላት። ለማየት ያብቃችሁ። ግን እኔ በቃ እንጃ። ብቻ አሁን እንደታመመ ሆና ወርቃ ምናምን፣ ይሄ ሁሉ ሙር ነው ይሄ ሁሉ ድራማ ነው። ቤተሰብ ይሄ ሁሉ ድራማ ነው። እና እንትና እንድትናደር ነው ይሉ ተናዳ እርግዝና ወይ ሆን ነገር እንዲሆን ፈልጋ ነው። ደግሞ ንዴት ጥሩ አይደለም፣ ታውቃላችሁ። አንዲት ሴት እስከ እስከ ሶስት ወር እስከ አራት ወር መናደድ የለባትም፣ እርጉዝ ከሆነች። ግን እንደዚህ በእንደዚህ ሁኔታ ሩታ ከተናደደች በጣም ከባድ ነገር ነው የሚፈጠረው። ከዚህ በኋላ ምን እንደሚፈጠር ራሱ አይታወቅም ቤተሰብ። ስለዚህ ሩታ ራሷ ቆጠብ አድርጋ መዳነል እንደሌለባት ነው። ለምን ስትናደድ፣ እኔ በጣም ነው የተናደድ፣ ዛሬ በጣም ቪዲዮን ሳይ በጣም ተናድጃለሁ። ቤተሰብ፣ እንደዚህ መሆን የለበትም እና ብዙ ብዙ ጉዶች ገና ይወጣሉ። ቤተሰብ፣ ብዙ ነገሮች አሉ። አብርሽና እሷ ራሱ የአብርሽና እሷ ሲሳሳሙ፣ ከንፈር ለከንፈር ሲሳሳሙ አላሉ ቪዲዮ ቤተሰብ ከንፈር ለከንፈር የተሳሳሙ አብርሽና ነፂ ሲሳሳሙ የነበረው ቪዲዮ ማንጋ አለ። ነፂ ጋ አለ። ነፂ ደግሞ እሱን ደግሞ ካወጣችሁ በጣም በጣም እኔ እንጃ እኔ ብቻ እኔ አላቅም፣ ምን እንደሚፈጠር ይሄ የሚያስፈራራ ቪዲዮ አለ እሷ ጋር። እሱን ቪዲዮ ደግሞ ለሩታ አደርሰዋለሁ እያለች ነው ልጅቷ እያስፈራራች ነውንም አሁንም ሩታም ሰምታችኋል። በቪዲዮ በስልክ ይላክልኛል፣ ብዙ ነገር የተላከልኝ ነው። ቢላክልሽም እንዳታዩ እንዳትከፍቹ ተብላለች፣ ግን እከፍታዋለሁ፣ አየዋለሁ ብላለች። እንግዲህ ሩታ ሰምታችኋል ቅድም አሁን ምንድን ነው እሱ? ምንድን ነው ከንፈር ለከንፈር ሲሳሳሙ የነበረው። በቃ የሆነ እንትን ነገር አለ፣ በቃ ቪዲዮ አለ። ታውቃላችሁ፣ አንዳንዴ አንድ አንዴ ከፍቅረኛችሁ ጋር ስትሆኑ ብዙ ብዙ ነገሮችን ታረጋላችሁ። ብዙ ነው፣ ስትሳሳሙን ስትሉ ትቀርጻላችሁ፣ ማንኛው ሰው እንደሚያደርገው ማለት ነው። ይሄን ደሞ ይሄን ደግሞ ይሄን ቪዲዮ ካወጣችሁ ደግሞ በጣም ያሳፍራል። እኔ እንጃ ብቻ አላቅም ምን እንደሚፈጠር። ሩተ ደሞ ይሄን ካየች ደሞ፣ ግን ከእሷ በፊት የነበረ ነው፣ ግን ትናደዳላችሁ፣ ትናደዳላችሁ። ስለዚህ ብቻ አላቅም። ይሄን ነገር እኔ ብቻ እግዚአብሔር ይሁናቸው ነው እንጂ ምለው አብርሽና ልጅቷ ሲሳሳም የነበረው ቪዲዮ አለን የተባለው ሰምቻለሁ። አለን የተባለው ልጅቷ በእሱ በሱ ነው። በቃ አሁን እሱ አሁን የሚፈራው እሱን ቪዲዮ ለሩታ እንዳይላክ ነው። ብቻ አላቅም። ለማንኛውም ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ይህን ቪዲዮ ካየ ላይክ፣ ሰብስክራይብ አድርጉ።